ሰላም ሰላም፣ እንዴት ናችሁ ውዶች? በጣም ተናፍቃችኋል። አላችሁ ደህና ናችሁ? ከስንት ጊዜ ቆይታ በኋላ ተገናኘን። ያለ ሰው ይገናኛል ነው የሚባለው። በነገራችን ላይ ማለት ነው። ደህና ናችሁ የኢትዮጵያ ተከታታዮች? እንዴት ናችሁ? አለሁላችሁ። እኔ ሰላም ነኝ፣ አልሐምዱሊላ። ዛሬ እንግዲህ በፍትበታ መጥችላችኋለሁ። ትንሽ አብሬያችሁ ቆያለሁ ማለት ነው ዛሬ እንግዲህ ምሳሌ ድራማ እናንበታ ትላላችሁ። ምሳሌ ድራማ ላይ እንግዲህ ብዙ የሚያስገራርሙ ነገሮች እየተከሰቱ ነው። ዛሬ እንግዲህ ዝና ከሞገስ ጋር እንዲሁም ከብሩክ ወንድም ጋር ቁጭ ባሉበት ዝና መጥቶ ነበረ። ዝና ያው እንግዲህ ሞገስን ማሳደዱን አልተውም። ለወንድም ወንዳለው ዛሬ እንግዲህ ገባለት ማለት ነው የብሩክ ወንድም እና በነገራችን ላይ ድራማው በጣም ደስ እያለ ና እያማር የመጣው በዳጣ ነው። ዳጣ ቤተሰቦቿን ካገኘች ትንሽ ሰንበት በት ብላለች። እንደዚሁም ቤተሰቦቿ ጋር ያለው ነገር ብዙ ባያስደስታት ነው፣ በአንድ በኩል ደግሞ አባቷን ስላገኘች ደስ ብሏታል። በነገራችን ላይ እህቶቿ እንዲሁም ውሃና ወንድምየው ያኔ ወንድማቸው አይደለም፣ ያው ግን የአባቷ ጓደኛ ማለት ነው፣ ልጅ ማለት ነው። ናታል እና ኤቢም እንግዲህ፣ እህቷ ናታልን በጣም ተወዷዋለች። እንደዚሁም እንዳጣን በጣም እያሰቃይቻት እና ያልሆነ ያልሆነ ነገር እያደረገች ከቤት እንድትወጣ ነገሮችን ከእናቷ ጋር ነገር እያመላለሰች በጣም ዳጣን ለማባረር ወይም ዳጣን ከዛ ለማስወጣት በጣም እየጣረች ነው። እንዲሁም ደግሞ ዛሬ እንግዲህ ዝና ተመቷል። ሞገስም እንግዲህ ከሉላ ጋር እልም ያለ እንቅጭ ያለ ፍቅራቸውን በነፃነት እያገኙ ነው። ብሩክም መጥፋቱን እንደጠፋ ነው፣ አልተገኘም። የብሩክ መጥባት ሊያሳሰባቸው ልጁ ምሳሌ እንዲሁም ደግሞ ትዕግስት ዛሬ ደግሞ ያው ወንድሙም ሀሳብ ላይ ነው። እንግዲህ የምታውቂውን ነገር ንገሪኝ እያላት ነበር ትዕግስትን። ትዕግስትም እንግዲህ እኔ የማውቀው ነገር የለም እንደዚሁም ዝና የሚባልና ከሞጌ ጓደኛ ነው፣ ከዚህ ውስጥ ጠበኛ የለውም እያለች ነበረ። ሰኔ እንግዲህ አባቷን መጠየቋን ተይዘዋለች በነገራችን ላይ ማህሌት ጌጠኛ ነኝ ማህሌት በጣም የከሰረች ና በጣም የሚገባት ውድቀት የሚገባት ልጅ ናት ምክንያቱም ብሩክ በጣም የሚወዳትና የሚያከብራት ባሏ ነበር እንግዲህ ከሱ ከወጣች እያያችነው ድራማው በጣም አስቸጋሪ ሁኔታ ላይ ናት የሚገባትን እያገኘች ነው እና እንግዲህ ዳጣም እንግዲህ ከእናትየዋ ጋ ደስ ብሏት ከሰራተኛ የቱ ጋር እየተግባባች፣ እንደውም ደግሞ ዛሬ ቡና አድርሽ ተብላ ሰራተኛዋ ሰታት ቡና ወስዳላታለች። ያላቸው ሪሌሽን ደስ ይላል። እንደዚሁም ደግሞ ባልዮው የዳጣ አባት የጓደኛው ልጅ እንደሆነች ነግሯታል። በዚህ ምክንያት ደስ ብሏታል ተረጋግታለች እንደዚሁም ደግሞ ናታንን እንዳትቀርቢ ናታን እንዲያጠና በማለትም ናታንን እንዳትቀርቢ ተብላ ዳጣ መክራታለች ማለት ነው ተመክራለች ማለት ነው ዳጣ በነገራችን ላይ ዳጣ በጣም ምርጥና ጎበዝ ልጅ ነች ብዙ ችግሮችን አሳልፋለች እና እንግዲህ ውሃና ጓደኛዋ ደግሞ አዲስ ልጅ መታለች። ዛሬ የውሃ ጓደኛ ማለት ነው። እንደዚሁም ከሷ ጋር እየተጫወቱ ነበረ። በነገራችን ላይ ናታል እንዳጣን ወዷታል፣ ሳይወዳት አይቀርም። ኤቢ ደግሞ ናታልን ትወደዋለች። በነገራችን ላይ ሴቶች እንደዚህ ነን፣ የምንወደውን እንጂ የሚወደንን እንትና በነገራችን ላይ ወንድ ልጅ ደግሞ ሲወደደው ነው እንጂ እኛ ስለወደድ ነው ብቻ የሚመጣና ወይም ደግሞ የሚኖር ሰው አይደለም። ቢሆን እንኳ ያ ነገር ጊዜያዊ ነው እንጂ ሊቆይ አይችልም። ምክንያቱም ሳይወስንበትና ሳይፈልገው የገባበት ነገር የሆነ ሰዓት ላይ እንደሚወጣ ይታወቃል እና። እንደዛ ነው። ሁለተኛ ደግሞ ትዕግስት በጣም ሀሳብ ላይ ናት። የብሩክ መጥፋት በእኔ ምክንያት ነው እያለች መጸጸቷን ቀጥላለች። ወንድምየውም እንግዲህ የምታውቂውን ነገር በሙሉ ንገሪኝ በማለት እየጠየቃት ነው። እሷ ግን የምታውቀው ነገር አንድ የብሩክም ክም የሱም ጓደኛ የሆነ ዝና የሚባል ሰው ጋር ነው በማለት ነግረዋለች። ድራማው እየተጧጧፈ ነው። በስተመጨረሻ ምን ተፈጠረ? በስተመጨረሻም ምን እንደተፈጠረ ማንና ማን ምንም እንደተያዙ፣ ኤቢም እንግዲህ ቅናቷን ቀጥለዋለች። ዳጣም በማሰደድ ላይ ናት። የእናቷም ወርቅና ብር የተሰረቀውንም ያው በኤቢ እጅ ተገኝቷል። አባትዮውን እንዳትናገረብኝ በማለት ኤቢም ይቅርታ ታጠይቃለች። እንግዲህ በስተመጨረሻ ናታልና ዳጣ በናታል ክላስ ተገኙ። እንደዚሁም የሚወሩትን በማዳመጥ ኤቢ እናቷን በመሳብ ነው የቶሎ በዚህ ጨለማ ናታልን ምን ዳጣ ኤ በማለት እናቷን በመሳብ በር ስር ተለጥፈው እያዳመጡ ነበረ። በስተመጨረሻም እንግዲህ ናታል ዳጣ ኤቢ ትወድሃለች፣ እንዴት ነው አንተስ? በማለት እንግዲህ ጠይቀዋለች። እኔ አልወዳትም፣ ግን እሷ እንደማትወደኝ ምናምን ነገርሃለሁ፣ እንደማትወዳት ስትለው አሁ በማለት መልሶላታል። ኤቢ ግን በጣም እንደምትወድህና እንደምትፈልግ አቃለሁኝና አንተስ ምን ላይ ነህ? በማለት ጠይቀዋለች። እሱም እንግዲህ መልሶላታል እንደማይፈልጋት እና አንቺ ጓደኛ የለሽም ወይ በማለት እያወራት ነበረ። ይህንን በሚያወራት ሰዓት ኤቢና እናቷ በርስ ተረጥፈው እያዳመጡ ነበረ። እንግዲህ ናታል ዳጣን እንደሚወዳት ነግሯታል። በስተ መጨረሻም እንግዲህ እናታን ክላስ ተገኝተዋል ማለት ነው፣ እጅ ተፍንጅ ተገኝተዋል። እንግዲህ እስኪ የሚቀጥለው እናየዋለን። ለዛሬው ይህንም ፈተፍትላችሁ፣ ባይ ባይ